እንዴት ናችሁ ውድ ቤተሰቦቻችን፣ ፏር ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ስለምታደምጡን ስለምተከታተሉን ቆይታችሁም ከእኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ስለምትከታተሉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን ከዝውውር ጉዳዮች ጋር የተያዙ በጣም ሰፋ ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በርካታ ክለቦች ስለ ቀጣዮቹ የዝውውር መስኮቶች እያቀዱ ይገኛሉ። ከነዚህ መካከል ትልልቆቹም ይገኙበታል፣ እነ ማንቸስተር ዩናይትድ፣ እነ አርሰናል። ስለ ሌሎችም ክለቦች እንዲሁ ከዝውውር ጉዳዮች ጋር በተያዘም እየወጡ የሚገኙ ትልልቅ በርከት ያሉ እንግዲህ ሚዲያዎች ዝውውሮችን እያሰሙን ይገኛሉ። በእርግጥ የዝውውር መስኮቱ ሊከፈት እንግዲህ ጥቂት ጊዜያቶች ይቀሩታል። ወይም ደግሞ በጥር ጨዋቾች የዝውውር መስኮት ነው የሚከፈተው ወይም ጃንዋሪ ላይ ነው የሚከፈተው በፈረንጆቹ። ና እንደዛም ቢሆን ግን አሁንም ቢሆን ከዝውውር ጉዳዮች ጋር ስማቸው መነሳታቸው ቀጥሏል። በክረምቱ እንዲሁ ደግሞ በጠሬ ተጫዋቾች የዝውውር መስኮት ሊያስፈርሟቸው ይችላሉ ተብሎ የሚታሰቧት ይሁን ተጫዋቾች ደግሞ ትልልቆቹ ሚዲያዎች እያወጧቸው ነው እና እነሱን ጉዳዮች እየተመለከትን ቆይታን እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ንትቆዩ ነው በአክብሮት የምጋብዘው። ፏድ ባህሩ እንደተለመደው ይህንን ፕሮግራም ከመላው የስቱዲዮ ባለሙያዎች ጋር በመሆን እየመራው ከናንተ ጋር ቆይታን አደርጋለሁ። እስከ ፕሮግራማችን ፍጻሜ አብራችኝ ቆዩ። ወደ ቀዳሚው ጉዳያችን እናምራ። የአርሰናል ስፖርቲንግ ዳይሬክተር የሆኑት አንድሪያ ቤርታ ለዋናው የመሀል ተከላካያቸው ዊሊያም ሳሊባ አዲስ ውል ለማጠናቀቅም ጥሩ ደረጃ ላይ እንደደረሱ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የከቼንድ ኦፍሳይድ ዘጋቢ የሆነው ቻርልስ ዋትስ እንደተናገረው ከሆነ በተለይ ባወጣው መረጃው ላይ እንደተናገረው ከሆነ አንድሪያ ቤርታ በዚህ ዓመት መጀመሪያ ላይ ክለቡን ከተቀላቀለበት ጊዜ ጀምሮ በዚህ ጉዳይ ላይ እየሰራበት እንደሆነ ጭምር ነው የተናገረው። ምንም እንኳን ውሉ 100% መጠናቀቁ ገና ባይረጋገጥም፣ ቀደም ሲል ግን ምንጮች ሳሊባና ቡካዮ ሳካ በክለቡ እንደሚቆዩ አረጋግጠውልን እንደነበር ይታወቃል። ስምምነት ላይ መድረሱ ነው የተናገረው ቻርልስ ዋትስ። አሁን ላይ አንድሪያ ቤርታ በአርሰናል እንዴት ተአምር መስራቱን እንደቀጠለና አንዳንድ ታዋቂ ተጫዋቾችንም እንዴት ደግሞ እዛው አርሰናል ቤት እንዴት እንዳስቀሩ ጭምር በጠንካራው የክረምት የተጫዋቾች የዝውውር መስኮት ላይ ተጨማሪ ተጫዋቾችን እንዴት እንዳስገቡም ጭምር መረጃዎች እየወጡ ነው የሚገኙት። ዊሊያም ሳሊባ ከአርሰናል ጋር አዲስ የረጅም ጊዜ ውልም ተስማምቷል ሲል ቻርልስ ዋት ይናገራል። ይህ ደግሞ ለአርሰናል ምን ያክል ትልቅ ስምምነት እንደሆነ በእውነት ለመናገሩ በጣም ጥሩ መረጃ እንደሆነ ነው ለአርሰናል ደጋፊዎች የተገለጸው። ትልቅ ዜናም ይሆናል ተብሎ ይታሰባል። በክለቡ ውስጥም መነሳሳትንም ይፈጥርላቸዋል ተብሎ እንደሚታመን ነው መረጃዎች የወጡት። በክለቡና በዊሊያም ሳሊባ ወኪሎች መካከልም ንግግሮች ለወራት ሲካሄዱ ቆይተዋል። ስፖርቲንግ ዳይሬክተሩ አንድሪያ ቤርታ በመጋቢት ወር ላይ ከተሾመ በኋላ ድርድሩን በጥብቅም ተቆጣጥረውት እንደነበር ነው የሚነገረው። ነገር ግን የዝውውር መስኮቱ መዘጋቱ በኋላ ድርድሩ በፍጥነት እንዲደረግም አግዟል ተብሏል። አሁን ላይ አንድሪያ ቤርታና አርሰናል የሚፈልጉት ውጤት ላይ መድረሳቸውን የሚያሳዩ መረጃዎችን እየተመለከትን ነው። አርሰናል ቀደም ሲል በተከላካይ ረገድ እንግዲህ ደካማ እንደነበር ይገለጽ የነበረ ሲሆን ለብዙ ዓመታትም በዚያ ቦታ ላይ ምርጡን ተሰጥቶ ለማግኘትም ሲቸገሩ ቆይተዋል። ሆኖም ግን ዊሊያም ሳሊባ ገና ወጣት ሆኖ ከሴንት ኢቲየን እንደነበር የመጣው የሚታወስ ጉዳይ ነው እና ከተቀላቀለም በኋላም ትልቅ ስኬትን በማስመዝገብ በጣም በትልቁ ለውጦችን ማድረጉ ይነገራል። የፈረንሳዊ ኢንተርናሽናል ወደ መጀመሪያ ቡድን ከመግባቱ በፊትም ለተወሰኑ ጊዜያትም በውሰት መውጣት እንደነበረበትም ይታወሳል። ሚኬል አርቴታ በ2022/23 የውድድር ዘመን እድል ከመስጠቱ በፊትም ለሶስት ጊዜዎችም በውሰት ተልኮ እንደነበር ጭምር ይታመናል። ሳሊባ ከዚያ ጊዜ ወዲህ ግን ወደኋላ አላለም። አሁን ላይ በብዙ ዓመታት ሊጎለበት የሚችል ተጫዋች ሆኖ በአርሰናል እንዲቆይና ትልቅ አዲስ ውልም ሊሰጠው እንደሆነ ጭምር እየተገለጸ ነው። በአርሰናል ቤትም በጣም ጥሩ ነገሮችን እያሳየ እንደሚገኝ ጭምር ነው እየተመለከተን የምንገኘውና የተጫዋቹ የአርሰናል ምሰሶ ከሆኑ ተጫዋቾች መካከል አንደኛው ነው። ስለዚህ በቀጣይ በአርሰናል ቤት ኮንትራቱን ለማራዘም ከጫፍ እንደደረሰ ነው መረጃዎች እያሳዩ የሚገኙት። እንደ ዘገባዎች ከሆነ ማንቸስተር ዩናይትድ የዝውውሩ ሁኔታዎቹ እየታዩ በመሆኑ የሀሪ ማጓይርና የሉክ ሾ የወደፊት እጣፈንታን ለመገምገምም ዝግጁ ናቸው። ማንቸስተር ዩናይትዶች በዚህ ክረምት በአጥቂ መስመር ላይ ለውጦችን ለማድረግ ትኩረት ሰጥተው ሰርተዋል። በዚህም ብሪያን ኤምቤሞን፣ ማቲያስ ኩኛህንና ቤንጃሚን ሸስኮን ማስፈረማቸውን እናስታውሳለን። በተመሳሳይ ጊዜ ግን እንደ ማርከስ ራይፎርድ፣ ጄደን ሳንቾ፣ ራስመስ ሆይለንድ፣ አሌሃንድሮ ጋርናቾ፣ አንቶኒም ያሉ ተጫዋቾችን ጭምር ከስኳዳቸው ደግሞ የለቀቁ ከኦልትራፎርድም የወጡ ተጫዋቾች ናቸው። አሁን ደግሞ ትኩረቱ ወደ መሃል ሜዳና ወደ ተከላካይ አካባቢዎች ላይ እንደሚዞር ይነገራል። ቲምቶክ የተባለው የመረጃ ምንጭም እንዳለው ከሆነ ሃሪ ማጓየር እና ሉክሾ በመጪዎቹ ወራት ውስጥም ቦታቸው ይገመገማል ተብሎ የሚታሰቡ ተጫዋቾች ናቸው። ሁለቱ ተከላካዮች በአንድ ላይ 539 የማንቸስተር ዩናይትድ ጨዋታዎችን ቢያደርገው፣ ክለቡ ግን ከነሱ ጋር ያለውን ግንኙነት አጥብቆ በመከላከል መስመር ላይም ማደስን መቀጠል ይኖርበታል ተብሎ ይታሰባል። የቲም ቶክ ዘገባ እንዳለው ከሆነ ዩናይትድ በቅርብ ጊዜ ውስጥም በዝውውር ገበያ ውስጥ የመሀል ሜዳና የተከላካይ ቦታ ተጫዋቾችን ለማስፈረም ቅድሚያ ይሰጣል ተብሏል። ሃሪ ማጓየርና ሉክ ሾ አሁንም አስፈላጊ ሚና ሊኖራቸው ይችላል። ነገር ግን በተመሳሳይ ጊዜ ራሳቸውን እንዳያረጋግጡም አንዳንድ ግፊቶች ሊደረግባቸው ይችላል። ሁለቱም በተለያዩ ምክንያቶች በተለይም አስተማማኝ አልነበሩም። ስለዚህም ሩበን አሞሬም በቡድን ውስጥ ባሉ ሁሉም ቦታዎች ላይ ለውጦችን ማድረጉን ሲቀጥል ምክንያታዊ ሊሆን እንደሚችል ነው የሚታመነው። በዩናይትድ ውስጥ አንደኛው ሌኒ ዮሮ ና ኤደን ሀቬን ያሉ ወጣት ተከላካዮች ያሉ ስለዚህም ለእነሱ ዙሪያ ደግሞ ቡድኑ ለመገንባትና ለእነሱ ጋርም አብረው ደግሞ እንዲያድጉ ተጨማሪ ከፍተኛ ተሰጦ ያላቸው ተጫዋቾች ለማምጣት ብልህነት ነው። ሆኖም ግን ሩበን አሞሪም የማጓየርና የሉክሾን የሚያመጡትን ልምድም ሊያደንቀው ይችላል። እነዚህ ለረጅም ጊዜ ያገለገሉ ተጫዋቾች በመልበሻ ክፍል ውስጥም ለክለቡ ወጣት ተጫዋቾችም ጥሩ እውቀቶችንና ድጋፎችን በመስጠትም ጭምር የሚታወቁ ተጫዋቾች ናቸው። ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ እና ቸልሲ ከአዲሱ ወጣት ኮከብ ዝውውር ጋር ስማቸው ተያይዞ እየተነሳ ነው። እንደ ዘገባዎች ከሆነ እነዚህ አራት ክለቦች ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ እና ቸልሲ አስደናቂ የሆነውን የአክሱን ወጣት ኮከብ ጆርቲ ሞኪዮን በቅርበትም እየተከታተሉት እንዳለም የሚያሳዩ መረጃዎች ወጥተዋል። የ17 ዓመቱ ወጣት ተከላካይ ከመሀል ተከላካይነት በተጨማሪ የተከላካይ አማካይ ሆኖ መጫወት የሚችል ሲሆን በትውልድ ውስጥ ካሉት በጣም ተስፋ ሰጪ ወጣት ተሰጥኦችም አንደኛው ተደርጎ ነው የሚቆጠረው። አክስ በወጣት አካዳሚ ድንቅ ተሰጦችን በማፍራት ታዋቂ ክለብ ነው። ሞኪዮ ደግሞ ከቅርብ ጊዜያት ወዲህ ትልልቅ ክለቦችን ትኩረት የሳበ ተጫዋችም እንዲሆን አድርጎታል። እንደ ቲም ቶክ ዘገባ ከሆነ እንደ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ እና ቸልሲ ያሉ ክለቦች እሱን እየተከታተሉት ስለሆነ ከፕሪምየር ሊግ ከፍተኛ ፍላጎቶችም አሉ። በተጨማሪም እንደ ማንቸስተር ሲቲ እና ቶተናምም ያሉ ክለቦችም በሪፖርቱ ላይ ተጠቅሰው ባለ ክለቦች ለሞኪዮ በቅርቡ ጥያቄ ያቀርቡ እንደሆነ ግልጽ አይደለም። ነገር ግን የቤልጂየሙ ባለ ተሰጥኦ ትልቅ የዝውውር ዋጋ ለማግኘትም የፍላጎት እንዳላቸው ይነገራል። የትኞቹ ክለቦች ለሞኪዮ እንደሚተጉ ማየቱ አስደሳች ይሆናል። ነገር ግን ቼልሲ ሊፈልገው የሚችል ተጫዋች በመሆኑ ግልጽ ነው። የአሁኑ የቼልሲ ባለቤት ስልትም የዓለማችን ምርጥ ወጣት ተጫዋቾችን መመልመል ነው። በዚህ ስልት መሰረት ደግሞ በዚህ በጋም ወይም በዚህ ክረምት ከጁሪየል ሃቶ ከአያክስ ማስፈረማቸው ይታወሳል። አርሰናልን ባለፉት ዓመታት ከአያክስ ጋር ጥሩ የዝውውር ስራዎችን ሰርቷል። የቅርብ ጊዜ ምሳሌው ደግሞ ጁሊያን ቲምበር ነው። ስለዚህም እነሱም ለሞኪዮ ወደፊት ኢንቨስት ላያደርጉ እንደሚችሉ ይታመናል። ሊቨርፑልም ለታዳጊው ተጫዋች ማራኪ መዳረሻ መሆን ይችላል። ምክንያቱም ለአስደሳች በሆነው የአርነስሎት ፕሮጀክት ውስጥም እዛ ውስጥም ተካፋይ እንዲሆንና ለዋና ዋና ዋንጫዎችም መወዳደር ይችላልም ተብሏል። ዩናይትድ ደግሞ እንግዲህ በጣም ጥሩ ዝውውር ሊሆንለት ይችላል ተብሏል። ነገር ግን ሞኪዮ ወደ ኦልድ ትራፎርድ ለመዘዋወር እድሉን ለመሞከርም ሊፈተን ይችላል። ይህም ለመደበኛ የጨዋታ ጊዜ የሚያስፈልገው ውድድርን እንግዲህ ሊያገኝ የሚችልበት እድልም ይኖራል ተብሎ ስለሚታሰብ ነው። የቀድሞ የቼልሲ ኮከብ ፓት ኔቨን ዣኦ ፔድሮ ከአሌክዛንደር ይሳክ የተሻለ ዝውውር ነው የሚል ደፋራ ስቴትን ሰጥቷል። ፔድሮ ከብራይተን ወደ ቼልሲ የመጣው ሊቨርፑል ለአሌክዛንደር ከከፈለው ግማሽ አክሉን ብቻ በመክፈል ነው። ኔቪን በግልጽ እንደተናገረው ቼልሲ የተሻለ የዝውውር እድልን ወይም ደግሞ ንግድን ሰርቷል ሲል ይናገራል። ዣው ፔድሮ በብራይተን ጥሩ ብቃትን ያሳየ ሲሆን ቼልሲም በመጀመሪያው የውድድር ዘመን እጅግ በጣም ጥሩ ነው። እሱ በክረምቱ የዝውውር መስኮት የክለቦች የዓለም ዋንጫ ባሸነፈው የኤንዞ ማሪስካ ቡድን ውስጥም ቁልፍ ሚናን ተጫውቷል። በርካታ የመረጃ ምንጮች የብራዚላዊው የዝውውር ዋጋ 60 ሚሊዮን ፓውንድ እንደሆነ የዘገቡ ሲሆን ምንም እንኳን ከአሌክዛንደር ኢሳክ ያነሰ ተጫዋች ቢሆንም የስዊድናዊው ዓለም አቀፍ ተጫዋች ከእጥፍ በላይም እንደሚወጣ መናገር ከባድ እንደሆነ ይታወቃል። አሌክዛንደር ኢሳክ በጣም ጥሩ ተጫዋች ነው። አሁን ላይ ከዣዎ ፔድሮ የተሻለ ሊሆን ይችላል። ነገር ግን ብልህ ገንዘብን ከተመለከታችሁ ቼልሲ የተሻለ ስምምነትን አግኝቷል ሲል ነው ኔቪን የተናገረው። ቼልሲ የዣው ፔድሮን ዝውውር ገንዘብ በዚህ ዋጋ ከሸጣቸው ተጫዋቾችና ከክለቦች ያለማንጫ አሸናፊነት መልሶ አግኝቶታል። ባለፉት ጥቂት ዓመታት የኒኮላስ ጃክሰን ደካማ አቋም ምክንያት ቼልሲ በዚህ ክረምትም በአጥቂ መስመር ላይ አዲስ ተጫዋቾችን በእጅጉ ይፈልግ ነበር። ኒኮላስ ጃክሰን በመጨረሻም በውሰት ወደ ባየር ሚኒክ የሄደ ሲሆን ዣው ፔድሮ ከሊያም ዴላፕ ጋር በመሆን ደግሞ ወደ ቡርኑ ገብተዋል። በሌላ በኩል አሌክዛንደር ኢሳክ ለሊቨርፑል ትልቅ ምልክት የሆነ የዝውውር ውሳኔ ነው። ቡድኑ ባለፈው የውድድር ዘመን በፕሪምየር ሊጉ ዋንጫ ካሸነፈ በኋላ ከጊዜ ወደ ጊዜ እየጠናከረ ነው። እንደ ዣኦ ፔድሮና ሌሎች ወጣት ተጫዋቾችም እንደ ጄሚ ባይኖጌቴንስ፣ አሊሃንድሮ ጋር ናቸው። ዡሪዬል ሃቶ በዚያ የውድድር ዘመን ለቸልሲ ለዋንጫው እንዲፎካከር ለመርዳትም ይችሉ እንደሆነ ማየቱ አስደሳች ነው። ቸልሲ ከዚህ ራቅ አይመስልም። ነገር ግን በወጣቶች ላይ የተመሰረተ ሲሆን ሊቨርፑል ግን እንደ አሌክዛንደር ኢሳክ እና ፍሎሪያን ቨርትስ ያሉ ዝግጁ ኮኮቦችም አሉት የተባለው እነሱም ዋንጫውን ለማስጠበቅም ሊረዷቸው እንደሚችል ጭምር ይታመናል። ብራዚላዊው የዓለም አቀፍ ተጫዋች በዌስትሃም ዩናይትድ ቆይታው የተሳካለት ቢሆንም በቡድን ውስጥ ግን እንደ ኮኮብ ተጫዋች ከማስደመምም በኋላ በየጊዜው የሚሰማው አቋም ሲታማ ቆይተዋል ሉካስ ፓኩዌታ። በዚህ ክረምት አስተን ቪላ ለሉካስ ፓኬታ ከፍተኛ ፍላጎት እንዳለው በዴይሊ ሜል እና በሌሎች ዘገባዎች ላይ ሲዘገብ የወደፊት ጣፈንታው አጠራጣሪ ሆኖ ነበር። በመጨረሻም የ28 ዓመቱ ተጫዋች በክለቡ ቢቆይም ይህ በዌስታም የመጨረሻ የውድድር ዓመቱ እንደሚሆን ግን በማህበራዊ ሚዲያ ላይ አስቀምጧል። ፓኬታ በኢንስታግራሙ ላይ ከዌስታም ጋር ለመቆየት ቁርጠኝነቱን ገልጿል። ነገር ግን ለአንድ ተጨማሪ የውድድር ዓመት ብቻ መሆኑን ፍንጭ ሰጥቷል። ተጫዋቹ እስከ 2027 ዓ.ም ድረስ በኮንትራት የተያዘ ሲሆን ክለቡ በዚህ ስማማ እንደሆነ አሁንም ግልጽ አይደለም። ሆኖም ግን ሉካስ ፓኩዌታ ስለ ወደፊት እቅዱ ሲናገር እንዲህ ይላል። ይህ ማለት በደስታ የተቀበላችሁኝን፣ ፈጽሞ ያልፈረዳችሁብኝን፣ እስከ መጨረሻው ደቂቃ ድረስም ለእናንተ ያመናችሁኝ ሁሉ እሰራለሁ። የወደዳችሁኝና የራሳችሁን አገር ውስጥም ያለው እስኪመስለኝ ድረስም ያደረጋችሁትንም መርሳት አልችልም። ይህ ሁሉ ነገር ስታደርጉልኝ ብቻ ሳይሆን ምንም ነገር በሌለበት ጊዜም ታማኝ በመሆናቸው ምክንያት እኔም እታመንላችኋለሁ። ለመሰናበት ጊዜው ገና አይደለም። ለአንድ ተጨማሪ ውድድር ዓመት አብረን እንቆያለን። የዌስትሃም ዩናይትድ ደጋፊዎች በፓኬታ ላይ ምን ማድረግ እንዳለባቸውም የተለያዩ አስተያየቶች ሊኖራቸው ይችላል። ጥሩ ቀን ላይ ከሆነ የቀድሞው የሊዮን ተጫዋች በከፍተኛ ደረጃ ጨዋታዎችን መለወጥ የሚችል ድንቅ ተሰጡ ያለው ተጫዋች እንደሆነ ያውቃሉ። ሆኖም ግን እሱ አስተማማኝ አፈጻጸም ያለው ተጫዋች ሆኖ አያውቅም እናም ለረጅም ጊዜ ለመቆየትም እንግዲህ አሁን ላይ እድሉ ላይ ኖር እንደሚችልና በቀጣይ ሊለቅ እንደሚችል እየተናገረ ነው። ከዚህ አንጻር ዌስት ሃም ዩናይትድ አሁን እሱን መሸጥ ሊስማሙ እንግዲህ ይችላሉ። ሆኖም ግን ተተኪ ምትክ ግን ያስፈልጋቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ይህ በእንግሊዝ የዝውውር ገበያ የሪከርድ ዋጋ ተከፍሎበት ከኒውካስል ዩናይትድ ወደ ሊቨርፑል የመጣው አሌክዛንደር ኢሳክ በአሰልጣኝ አርኔስ ሎት በፕሬስ ኮንፈረንስ ላይ በዓለም ላይ ምርጡ አጥቂ ተብሎ ተሞካሽቷል። ይህም ደግሞ ለጋርዲዮላ በቀረበው ጥያቄ ወቅትም አርኔስ ሎት ጋር እንደማይስማማ ነው በግልጽ የተናገረውም። ጋርዲዮላ በምላሹ እግር ኳስ የሀሳብ ጨዋታ መሆኑን አውቃለሁ አንዳንድ ሰዎች ሊዮኔል ሜሲ ወይም ክሪስቲያኖ ሮናልዶን ምርጥ ናቸው ሊሉ ይችላሉ ብለዋል። ሆኖም ግን ኤርሊንግ ብሮታላንድ በምንም አይነት ተጫዋች የማይለወጥ አስተዋጽኦ ያደርጋል ሲል ምን የተናገረው አሌክዛንደር ኢሳክ ከኤርሊንግ ሃላንድ ጋር የስታቲስቲክስ ንጽጽር ቁጥሮችን ብቻ ተጠቅመው ማን እንደሚያሸንፍ መወሰን ቢከብድም ባለፈው የውድድር ዓመት ሁለቱም ተጫዋቾች የተለያየ የጨዋታ ስልት ያላቸው መሆኑን በግልጽ ያሳያል። ኤርሊንጋላንድ በጭንቅላት ኳስ ላይ የበለጠ ጠንካራ ሲሆን በግብ ክልል ውስጥም ኳስን የመንካትና ከፍጹም ቅጣት ምት ውጭ በሚያስቆጠራቸው ግቦች ላይ ደግሞ ሁለቱ ተጫዋቾች ተመሳሳይነት አላቸው። አሌክዛንደር ኢሳክ በበኩሉ ኳሱን በመፍጠር እንዲሁ ለቡድን አጋሮቹም የጎል ዕድሎችን በመፍጠር በመጠኑም ቢሆን የግብ ማስቆጠር ብቃቱና አጨራርስ ብቃቱ ጥሩ እንደሆነ ቢነገርም በሁሉም ነገር የተሟላ ተጫዋች እንደሆነም በርካቶች ያነሳሉ። አሁን ላይ አሌክዛንደር ኢሳክ በሊቨርፑል ውስጥ የተሻለ ቡድን ውስጥ ስለሚጫወት ይህ የውድድር ዓመት እንዴት እንደሚያልቅም ማየቱ አስደሳች ይሆናል። ይህም ደግሞ በንድፈ ሐሳብ ደረጃ ብዙ የማስቆጠር እድሎች ሊሰጠው ይችላል። ምክንያቱም ሊቨርፑል ከኒውካስል ዩናይትድ የበለጠም ጨዋታዎችን ስለሚቆጣጠርና የጎል እድሎችን ስለሚፈጥር የተሻሉ እድሎችን ይመጥለታል ተብሎ ይታሰባል። ሊቨርፑል የአያክሱን ተከላካይ የሆነው ዩሪ ባስን ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። እንደ ፌጂያ ዘገባ ከሆነ ሊቨርፑል የ22 ዓመቱን የኔዘርላንድ ተከላካይ ለማስፈረም ፍላጎት አለው። በቀጣይ ወራትም ለሱ ዝውውር ማቅረባቸውን ትኩረት የሚስብ ይሆናል ምክንያቱም እሱ በክለቡ ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል ተብሎ ስለሚታሰብ ነው። ዩሪባስ በአውሮፓ ውስጥ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ብሩህ የወደፊት እድልም አለው። ሊቨርፑልም ወደፊት ኮከብ እንዲሆን ሊያሳድገውም ይችላል። ሊቨርፑል በተከላካይ ክፍል ውስጥም ተጨማሪ አማራጮች እንደሚያስፈልጉት ግልጽ ነው። ባለፈው የክረምት ተጫዋቾች የዘውር መስኮት ከክሪስታል ፓላስ ማርክ ጎሂን ማስፈረም ማልቻሉም፣ ኢብራሂማ ኮናቴ በውድድር ዘመኑ መጨረሻ ኮንትራቱ የሚጠናቀቅ ሲሆን፣ ጆ ጎሜዝ ደግሞ በተደጋጋሚ በጉዳት ሲሰቃይ ቆይቷል። ከዚህ በተጨማሪ የክለቡ ካፕቴን ቨርጂል ቫን ዳይክም 33 ዓመቱ በመሆኑ ሊቨርፑል ያለሱ ወደፊት ማቀድም መጀመር ይኖርበታል። የ22 ዓመቱ የሆላንድ ተጫዋች ለክለቡ ጥሩ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። ከተከላካይነት ብቃቱ በተጨማሪ ኳስን በመያዝ ረገድም በጣም ጎበዝ ነው። ሊቨርፑል እንደ እርሱ ያለ ኳስን መቆጣጠር የሚችል ተከላካይ ያስፈልጋቸዋል። እናም ደግሞ ለነሱ ተስማሚ ተጫዋችም ሊሆን ይችላል ተብሎ ነው የሚታሰበው። ወደ ሊቨርፑል የመዘዋወር እድል ለዚህ በዚህ ወቅት እንግዲህ በጣም አስደሳች ይሆንለታል ተብሎ ይታሰባል እና ለሙያ ህይወቱ ትልቅ ደረጃም ሊሆን ይችላል በከፍተኛ ደረጃ ላይ ራሱን ሊፈትንም እድሉን ያገኛል። ፕሪሚየር ሊግ ውስጥ ደግሞ ከዓለም ደረጃ አጥቂዎች ጋር መወዳደር እድገቱን ሊያፋጥ ነውና ያለውን እምቅ ችሎታ ሙሉ በሙሉ እንዲጠቀምም ሊረዳው ይችላል ተብሎ ይታሰባል። ሊቨርፑል አያክስን ተጫዋቹን እንዲሸጥም ለማሳመን የሚያስችል የፋይናንስ አቅም አለው። በቀጣይ ወራትም ኦፊሻላዊ ጥያቄዎች ፍላጎታቸውን መከተል እንደሚጠበቅባቸው እንደሚያመለክቱ ማየቱ ያስደስታል። ተከላካዩ ክለቡን እንዲቀላቀልም ማሳመን ለእነሱ በጣም ከባድ አይሆንም ተብሎ ነው የሚጠበቀው። ቶትናም ሆትስፐርስ በቶማስ ፍራንክ ስር ጥሩ ጅምርን አድርጎ የአንጌ ፖስት ኮግሉን መባረርም በትክክለኛ ውሳኔ መሆኑን ስለመሆኑም የነበረውን ጥርጣሬ በፍጥነት አስቀርቶታል። ቶትናም በፕሪምየር ሊጉ እንግዲህ በደረጃ ሰንጠረጁ ሶስተኛ ደረጃ ላይ ተቀምጧል። ከማንቸስተር ሲቲ ጋርም አስደናቂ ድልን ማግኘታቸው የሚታወስ ነው። በቻምፒየንስ ሊግም ከቪያሪያል ጋር ያደረገው ጨዋታ ፍጹም ባይሆንም የውድድር ዘመኑን በጥሩ ሁኔታ ጀምሮታል። በቶማስ ፍራንክ አመራር ስርም በብቃት እያሳዩ ያሉ ተጫዋቾች ብዙ ሲሆኑ ከእነሱ መካከልም በክረምቱ የዝውውር መስኮት ወደ ክለቡ የመጣው ዣዋ ፓሊኒሃ ግንባር ቀደሙ ነው። የቀድሞው የፉላም ተጫዋች ከባየር ሚኒክ በውሰት ውልም የተንቀሳቀሰ ሲሆን ውሉ ደግሞ በ30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ ቋሚ ዝውውር የማድረግ አማራጭም አለው። ፓሊኒሃ በሰሜን ለንደንም ጥሩ ጅምርን ስላደረገ ቲቢአር ፉትቦል ቶትናም የዝውውር ውሳኔውን አስቀድሞ ወስኗል፣ ሲል የተናገረው ቶትናም ዣዋ ፓሊኒሃን በቋሚነት ለመግዛት ብቻ ሳይሆን ስምምነቱን በስድስት ወራትም ቀደም ብሎ በጥር ወር ለማጠናቀቅ እንደሚፈርም ነው የተዘገበው። ስፐርስ ውሉን በተቻለ ፍጥነት እንዲጠናቀቅም ከፍተኛ ፍላጎት እንዳለውና ዝውውሩን በስድስት ወራትም ለማስቀደም እንቅስቃሴ ለመጀመር ዝግጁ መሆኑ ተነግሯል። ሪፖርቱ እንደገለጸው ቶትናም በመሀል ሜዳ ላይ ጥንካሬ፣ ፍጥነት፣ አካላዊ ብቃትና ልምድም የጨመረው በፓሊኒሃ በጣም ተደስቷል ነው የተባለው። ፓሊኒሃ ቀደም ሲል ከፉልሃም ጋር በነበረው ቆይታ በሊግ ውስጥም በጣም ጎልተው ከሚወጡ የመሀል ሜዳ ተጫዋቾች መካከል አንደኛው ስለነበር ስለ በፕሪሚየር ሊጉ መብቃቱም የሚያስደንቅ አይደለም። ፖርቱጋላዊው ተጫዋች ብዙ ጊዜ በብዛት ኳስን በመንጠቅ ከሌሎች ተጫዋቾች ቀዳሚ ነበር። በዚህ የውድድር ዘመን ከአምስት የሊግ ጨዋታዎች ውስጥ በሶስቱ ብቻ ሙሉ 90 ደቂቃ መጫወት ቢችልም በኳስ መንጠቅ ሶስተኛ ደረጃ ላይ ተቀምጧል። ሞይስ ካይሴዶ በ21 ኳስ መንጠቅም መሪ ሲሆን ታይሪክ ሚቼል እንዲሁ ደግሞ ፓሊኒሃ ደግሞ እያንዳንዳቸው በ19 ኳስ መንጠቅ በሁለተኛ ደረጃ ላይ ተቀምጠዋል። ፓሊኒሃ የማንቸስተር ሲቲን ሁለት ለዜሮ ድል ባደረጉበት ጨዋታ ሁለተኛውን ጎል በማስቆጠርም ለቡርኑ ድልም ትልቅ አስተዋጽኦን ማድረጉን እናስታውሳለን። በፓሊኒሃ ላይ ሊነሳ የሚችለው ብቸኛው አሉታዊ አስቴት እድሜው ከ30 በላይ መሆኑ ነው። ይሁን እንጂ የስፐርስ ቡድን በዚያ ውድድር ዘመን በአማካይ ላይ ጥሩ ደረጃ ላይ እንደሚገኝ ወጣት ስብስብም ስላለው የፓሊኒሃ ልምድና ደግሞ ለቡድኑ ወሳኝ ደግሞ ነገሮችን ይሰጣል ተብሎ ይታሰባል ነው እየተባለ የሚገኘው። በስፔን ሚዲያዎች እንደተዘገበው የኡናይ ኤምሪ በአስተን ቪላ ዋና አሰልጣኝነት ያለው ቦታ እየተፈተነ ነው። ባለፈው የውድድር ዘመን ክለቡን አስደናቂ ደረጃ ላይ እንዲደርስና ከአስር ዓመታት በኋላም ለመጀመሪያ ጊዜ የቻምፒየንስ ሊግ እግር ኳስን እንዲያገኝም ደግሞ ቢያደርግም ቪላ የዘንድሮ የውድድር ዘመን አስቸጋሪ በሆነ መንገድ ነው የጀመረው። ውጤቶች ከሚጠበቀው በታች በመሆናቸው ብቃቱ በፍጥነት ካልተሻሻለም አሰልጣኝ ኡናይ ኤምሪ በቅርቡ ክለቡን ሊለቁ የሚችልበት እድል ከፍተኛ ነው እየተባለ ይገኛል። ከኡናይ ኤምሪና ከቀድሞ ስፖርቲንግ ዳይሬክተሩ ሞንቺ ጋር የረጅም ጊዜ ግንኙነት ባለው የስፔን ጋዜጣ ዲፖርቲቮ መሰረትም በቪላ ውስጥ ኡናይ ኤምሪ ቡድኑን ቀደም ብሎ ያነቃቃውን ብልጭታውንም እንዳጣ የሚሰማቸው ብዙ ሰዎች ናቸው። አስተን ቪላ በውድድር ዘመኑም ከአምስት የፕሪሚየር ሊግ ጨዋታዎች ምንም ድል ማስመዝገብ አልቻለም። የመከላከል ክፍተቶችንና በጨዋታ ውስጥም ወጥ በሆነ መልኩ ራሳቸውን ማደራጀትም አለመቻላቸው ደጋፊዎችን ቅር አሰኝቷል። ምናልባትም ከሁሉም በላይ የሚያሳስበው ቪላ በመጀመሪያዎቹ አራት የሊጉ ጨዋታዎች ላይ ጎል ማስቆጠር አለመቻሉ ነው። የመጨረሻ ጎል ችግራቸውን ከሰንደርላንድ ጋር ተፈቷል፣ ነገር ግን ያ ብቸኛ ጎል የተቆጠረው ከጥሩ ሁኔታ ላይ አይደለም። በተጨማሪም ቪላ በብሬንትፈርድ ተሸንፎም ከካራባው ካፕ መውጣቱ ጫና ጨምሮበታል። የኡናይ ኤምሪ አስተን ቪላ በወሳኝ ወቅት ላይ ነው። ይህ የፕሪሚየር ሊግ የውድድር ዘመን የመጀመሪያ ውጤቶች ከደጋፊዎችና ከክለቡ አመራርም ከተቀመጠው ከፍተኛ ደረጃ ጋር የማይጣጣሙ ናቸው። የኡናይ ኤምሪ ያለፉት ስኬቶችም የተወሰነ እረፍት ቢሰጡትም ጫናው እየጨመረ ነው። ይህ ደግሞ አሰልጣኙ እምነትን ለመመለስና በክለቡ ምኞቶችንም እንዲሁ ማሳካት እንዲጀምር ነው። አስታን ቪላ በአሁኑ ሰዓት በፕሪምየር ሊጉ የደረጃ ሰንጠረ የ18ኛ ደረጃ ላይ ይገኛል። ደጋፊዎች ተጫዋቾችና አሰልጣኞችም ተስፋ ካደረጉበት ቦታ በጣም የራቀ ነው። ኡናይ ኤምሪ ከቪላ ጋር እየተቸገረ ቢሆንም በቅርቡ ግን ማንቸስተር ዩናይትድ ጋር ስሙ ሲያያዝ እንደነበር የምናስታውሰው ነው። ሊቨርፑል የተከላካይ አማራጮቹን መገምገሙን ሲቀጥል ዳዮት ኦፕ ካሚካኖን በሚቀጥለው ክረምትም በነጻ ዝውውር ለሊቨርፑል ለማስፈረምም ዋነኛው ኢላማ ሆኖ ብቅ እንዳለ እየተነገረ ነው። ከባየር ሚኒክ ጋር ያለው ውል ሲያልቅም የቀረበው የ26 ዓመቱ የባየር ሚኒክ የማል ተከላካይ እንደ መረጃዎች ከሆነም በሊቨርፑል ፍላጎት ውስጥ እንዳለ የሚታመን ተጫዋች ሆኗል። ቨርጅል ቫንዳይክና ኢብራሂም አኮናቴ በመከላከሉ የጀርባ አጥንት ናቸው ለሊቨርፑል። ሊቨርፑል የተከላካይ መስመሩን ለማጠናከርና በማንኛውም እንግዲህ ተጫዋች ላይ የመውጣት አደጋ ቢጋረጥ እንኳን ይህንን ተጫዋች ለማስፈረምና ለመተካት ፍላጎት አላቸው ተብሏል። በተለይ ደግሞ ትልቁ ትኩረቱ የኢብራሂም አኮናቴም ለመልቀቅ መቃረብን ተከትሎ የተደረገ ዝውውር ሊሆን እንደሚችል ይታመናል። ዳዮቶብ ካሚካኖ በ2021 ክረምት ነበር ከአረብ ለብዚሽ ወደ ጀርመኑ ክለብ ባየር ሚኒክ የተዘዋወረ ሲሆን ከዚያን ጊዜ ጀምሮ ለቡንደስሊጋው ግዙፍ ክለብም ከ150 በላይ ጨዋታዎችን ተሳትፎን አድርጓል። አምስት ግቦችንም ማስቆጠር የቻለ ተጫዋች ነው። ፈረንሳዊው ተከላካይ ለባየር ሚኒክ መከላከልም ለረጅም ጊዜ ዋነኛ ተጫዋች ሆኖ ቆይቷል። ነገር ግን ከጀርመን ሻምፒዮኖች ጋር ያለው የውል ድርድር የቆመ ሲሆን በሚቀጥለው ዓመትም በክረምቱ የዝውውር መስኮት በነፃ ሊገኝ ይችላል። ቨርጂል ቫንዳይክ እና ኢብራሂማ ኮናቴ የሊቨርፑል የመጀመሪያ ምርጫ ጥንዶች ሆነው ቢቀጥሉም በተለይም የኢብራሂማ ኮናቴ ወለ በዚህ የውድድር ዘመን መጨረሻ ላይ ስለሚያልቅ የቡድኑ ጥልቀት ላይ ጥያቄዎች እየተነሱ ነው። ኢብራሂማ ኮናቴ በአንፌልድ አዲስ ውል ለመፈረም ፈቃደኛ አልሆነም። እናም ደግሞ ሊቨርፑሎች ክለቡን ለቆ ከሄደ ተተኪዎቹን ለመለየት እየተዘጋጁ ነው። ዳዮት ኦብ ካሚካኖ በባየር ሚኒክ ምቾት እንደተሰማው በይፋ ገልጿል። እናም ተጫዋቹና ወኪሉ ከባየርን ጋርም በውልድ ሰዓት ላይ ንግግር ላይ ናቸው። ቢሆንም ባየር ሚኒክ በአዲስ ውሎች ላይ አስተማማኝነትን ካላገኘ ግምቱ ሊጠናከር ይችላል። ወጥ በሆነ ብቃቱና በደጋፊዎች ዘንድም ባለው ተወዳጅነት ምክንያት ባየር ሚኒክ ቁልፍ ተጫዋቹን የማጣት የቅርብ ጊዜ ዝንባሌዎችም ከግምት ውስጥ በማስገባት በነፃ ማጣት አይፈልጉም። የዳዮት ኦብ ካሚካኖ የውል ሁኔታ በባየር ሚኒክ በነፃ ለመፈረም ለሊቨርፑል ጥሩ መንገድን ከፍቷል። ይህም በሚቀጥለው ክረምት ከሚገኙት ይበልጥ ማራኪ የተከላካይ አማራጮችም አንደኛው ያደርገዋል ተብሎ ነው የሚጠበቀው። ሊቨርፑል በዚህ ክረምት ሁጎ ኤኪቲኬን ከአይንትራክ ፍራንክፈርት ለማስፈረም 80 ሚሊዮን ዩሮ እንግዲህ ከፍለውበታል። ይህ ዝውውር በሊቨርፑል በኩል የፍላጎት መግለጫ ተደርጎ የተመሰገነ ሲሆን ኤኪቲኬ እንደ ጥሩ ተጫዋች ተደርጎም ታይቷል። ማደግም የሚችል አይነት ተጫዋች እንደሆነም አሳይቷል። የ23 ዓመቱ ፈረንሳዊ አጥቂ አንፊልድን ከተቀላቀለበት ጊዜ ጀምሮ በአራት ጨዋታዎች ላይ ጎል ማስቆጠር ችሏል። ትልቅም አሻራን አሳርፈዋል። ከማይረሱ ጊዜዎቹ አንዱ በመርሲሳይድ ደርቢ ውስጥም ቡርኑን በሁለት ለዜሮ መሪነት ላይ በነበረበት ሁለተኛውን ጎል ያስቆጠረው ጎል ነው። ከፍተኛ ዋጋ ካለው ዝውውሩ ጋር በተያያዘ ግምቱ እንዴት ማስተናገድ እንደቻለ ሲጠየቅም፣ ኤኪቲኬ በቀጥተኛና በማይረብሽ መልኩ ምላሽ ሰጥቷል። ከካናል ፕሎስ ጋር በነበረው ቆይታ ኤኪቲኬ ስለ ዝውውር ክፍያው ላይ ሲናገር አያሳስበኝ ነው ያለው። ከውጪ ሊባል የሚችለው ነገር ሁሉ አለ፣ የዝውውር ዋጋው ያለ ነገር ነው። እግር ኳስ ተቀይሯል፣ ትልቅ ዋጋም ይወጣባሃል። እኔ ግን አይመለከተኝም። ዝም ብዬ እግር ኳስ ይህን ብቻ መጫወትን ነው መፈልገው፣ ሲል ነው የተናገረው። በተመሳሳይ ሁኔታ ውስጥ እንግዲህ ያሉ ብዙ ተጫዋቾች በዋጋቸው በሚዲያ ትችት በደጋፊዎች ግምት በውስጣዊ ግፊት የተሸከሙት ሆኖ ሲሰማቸው፣ ኤኪቲኬ ግን እነዚህ ነገሮች ከዘመናዊ እግር ኳስ እውነታዎች ጋር አብረው እንደሚመጡ ነው የተቀበለ የሚመስለው። አጥቂው በዚህ ክረምት በፕሪምየር ሊግ ክብረወሰን ፈራሚ ከሆነው አሌክዛንደር ኢሳቅ ጋር ወደፊት በአንፊልድ ፉክክር ያደርጋል ተብሎ ይታሰባል። ይህም በፈረንሳዊው አጥቂ ላይ የበለጠ ጫናዎችን ሊፈጥር ይችላል። ነገር ግን ኤኪቲኬ ውድድሩን በደስታ ተቀብሎታል። ኤኪቲኬ በሊቨርፑል የረጅም ጊዜ ስኬታማ መሆንም አለመሆኑ የሚወሰነው በዋጋው ላይ ሳይሆን እንዴትና በምን ያክል ወጥ መልኩ ቡድኑን ማገልገል ይችላል የሚለው ጉዳይ ላይ እንደሚሆን ነው መረጃዎቹ እየጠቆሙ የሚገኙት። የክሪስታል ፓላሱ ተከላካይ ማርክ ጎሂ በክረምቱ የዝውውር መስኮት ሊቨርፑልን ሊቀላቀል ተቃርቦ የነበረ ቢሆንም ዝውውሩ ግን በመጨረሻው ደቂቃ ላይ ተሰርዟል የእንግሊዝ ብሔራዊ ቡድን ተጫዋች በዚህ ክረምት ወደ አንፊልድ ለመዘዋወር የህክምና ምርመራ አድርጎ የነበረ ቢሆንም የፓላሱ አሰልጣኝ ኦሊቨር ግላርሰን ካፕቴኑን ለመሸጥ ፈቃደኛ ስላልሆኑ በመጨረሻው ደቂቃ ላይ ዝውውሩን አስቁመውታል ተከላካዩ የዓለም ትልቅ ክለቦች አንዱን ለመቀላቀል ባለመቻሉም ብስጭት ውስጥም ገብቶ ነበር ይሁን እንጂ በሚቀጥለው ዓመት ምናልባትም በጥር ዝውውር መስኮት የዓለም ታላላቅ ክለቦች እሱን ለማስፈረም በሚፈልጉበት ጊዜ ሁሉም ነገር ሊለወጥ ይችላል። በስፖርት ድረገጹ ፉትቦል ኢንሳይደር ዘገባ መሰረት ባርሴሎናና ባየር ሚኒክ የክሪስታል ፓላሱን ካፕቴን ለማስፈረም ወደ ፉክክር ገብተዋል። ጥር ወር ሲቃረብም ቋሚ ዝውውር ወደ አንዱ የአውሮፓ ታላቅ ክለብ ያደርጋል ተብሎ ይታሰባል። ባርሴሎናና ባየር ሚኒክ በጥር ዝውውር መስኮት ማርክ ጉሂል ለማስፈረም እንቅስቃሴም እያደረጉ ነው። ሁለቱም ክለቦች እሱን ጠንካራ የተከላካይ አማራጭ አድርገውም ስለሚመለከቱት ፍላጎታቸውን ግልጽ አድርገዋል። ሪያል ማድሪድም የመሀል ተከላካዩን እየተከላከለ ሲሆን ምንም እንኳን እስካሁን ተጨባጭ ጥያቄን ባያቀርብም በዚህ መሃል ክሪስታል ፓላስ በጫና ውስጥ ይገኛል። የማርክ ጉሂ ውል በውድድር ዘመኑ መጨረሻ ላይ ስለሚያልቅም በነፃ መውጣቱ በፊትም በትልቅ ዋጋ ለመሸኘትም የጥር ተጫዋቾች የዝውውር መስኮት የመጨረሻ እድላቸው ሊሆን ይችላል። ክለቡ ተጫዋቹን በነፃ ከማጣቱ በፊት በክረምት የዝውውር መስኮት ለመደራደርም የበለጠ ፍቃደኛ ሊሆን ይችላል። በሌላ በኩል ሊቨርፑል የእንግሊዙን የመሃል ተከላካይ በውድድር ዘመኑ አጋማሽም ለማስፈረም ፍላጎት የለውም። ማርክ ጉሂ በነፃ ወኪል የሚሆንበትን የክረምት የዝውውር መስኮት ለመጠበቅም ደስተኛ ናቸው። ለማርክ ጉሂ ይህ ወሳኝ ወቅት ነው። በመደበኛነት ለእንግሊዝ መጫወትና ከአውሮፓ ታላላቅ ክለቦች ጋርም መያያዙ ደረጃውን ከፍ ያደርገባል። ነገር ግን ከሁሉም በላይ ትክክለኛውን መዳረሻ መምረጥም ይጠበቅበታል። ነገር ግን ከሁሉም በላይ ትክክለኛውን መዳረሻ ለመምረጥም ፍላጎቶች አሉት። ተከላካዩ በክረምት የተጫዋቾች የዝውውር መስኮት ከሊቨርፑል ጥያቄ ቀርቦለት የነበረ ቢሆንም በሚቀጥለው ዓመት ግን ብዙ አማራጮችን ለመምረጥ ብዙ ክለቦችም ሊቀርቡ ይችላሉ። ወደ ሊቨርፑል ሊደረግ የነበረው ዝውውር አሁን ላይ በአውሮፓ ታላላቅ ክለቦች መካከል ወደ ተከፈተም ፉክክርም ይቀይራል ተብሎ እንደሚታሰብ ጭምር ነው። መረጃዎች አሁን ላይ በትልቁ እየወጡ የሚገኙት። ውድ ቤተሰቦቻችን ስለተከታተላችሁን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ይህንን አዲሱን ቻናላችንን ያልተቀላቀላችሁን ቤተሰቦቻችን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት ነው የምንጋብዘው። የተለያዩ ስፖርታዊ መረጃዎችን ያካተትንበት የዛሬው የፉአድ ባህሩ የዩቲዩብ ቻናል የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን እናመሰግናለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ኮሜንት ቦክሱ ለእናንተ ክፍት ነው። የፈለጋችሁትን ሀሳብ አጋሩን። በተለይ ደግሞ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳቦች ከተጫዋቾች ጋር ሊሆን ይችላል፣ ከክለቦቻችሁ ጋር ሊሆን ይችላል። ስላላችሁ የስፖርታዊ ጥያቄዎች፣ ስላላችሁ የስፖርታዊ ሀሳቦች በሙሉ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛም በነገው በሚኖረ ፕሮግራማችን ላይ መልሰን ወደ እናንተው የምናደርስበት ፕሮግራምን ይዘን የምንመጣ ነው የሚሆነው። ለዛሬ ግን ስለ ተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፎዋር ባሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን የዛሬውን ፕሮግራም ወደ እናንተ ሳደርስ ቆይቻለሁ። በነገው ፕሮግራማችን እንገናኛለን። መልካም ጊዜ እንዲሆንላችሁ ግን ከወዲሁ በአክብሮት ነው የምመኝላችሁ።